ሰላም ጤና ስጥልን ተመልካቶቻችን፣ እንደምንቆያችው ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ አሁን ላይ ሀገራችን ላይ ባለው ሁኔታ እንግዲህ በርካታ ሰዎች ቤት እየፈለጉ ይገኛል። በዛሬም ፕሮግራማችን እንግዲህ የምናቀርብላችሁ እዚህ አያት 49 ላይ ተገኝተን የቤት ኪራይ ዋጋ እዚህ አካባቢ ላይ የሚገኙት ምን አይነት ቤቶች ናቸው የሚለውቱን ነገሮች ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ ስለ ቤት ኪራይ ዋጋ የተመለከታችሁ አብራችን ቆዩ። ሰላም እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለሁ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እስቲ እንተዋወቅ። አወቀ እባላለሁ። እንግዲህ ዛሬ ከአንተ ጋዜ የተገናኘ ነው። እንግዲህ አሁን ላይ በጣም ብዙ ሰዎች እንግዲህ ቤት ቤት ኪራይ ዋጋ ምን ያክል ነው፣ የት አካባቢ ማግኘት እንችላለን የሚለውን ነገር ለተመልካቾቻችን መረጃዎችን ለማስተላለፍ ነው እና አሁን የት አካባቢ ነው የምንገኘው የሚለውን ነገር ነገር አሁን የምንገኘው አያት አርባ ዘጠኝ አካባቢ ሳይ ሶስት ላይ እንገኛለን። ስድስተኛው ላይ ነው የምንገኘው። የቤቱ ያው እንደምታየው መቶ ሶስት ካሬ ነው ይሄ አሁን ያለንበት እንግዲህ የአያት አርባ ዘጠኝ አካባቢ ነው እና ግን አሁን ለምሳሌ እዚህ አካባቢ ላይ ምናልባት አንተ ጋር ምን አይነት ቤቶች ይገኛሉ? ጠቅላላ አድርገን እዚህ አካባቢ ስላሉት ቤቶች ንገረን። ቤቶች አሉ ከሰባ ካሬ ጀምረው እስከ ሰማንያ ስድስት ካሬ ባለሁለቶቹ። ባለሶስቶቹ ደግሞ ከመቶ ሶስት እስከ መቶ ሀያ ሁለት ካሬዎች አሉ እንደ አማራጮች፣ የፈለጉትን ያው ማግኘት ይችላሉ እኛ ጋር። አሁን እንግዲህ ስለምንገኝበት ቦታ ደግሞ ምን ያክል ነው ስፋቱ? ምን ያክል ነው ምኝታ ክፍሎች አሉት? የሚለውን ነገር የቤቱ ስለ ቤቱ ይዘት አንዳንድ ነገሮችን ንገር። ያው ቤቱ ስፋቱ መቶ ሶስት ካሬ ነው። ደረጃ ስድስተኛ ደረጃ ላይ ይገኛል። ሶስት ምኝታ ቤቶች አሉት። ሶስቱ ምኝታ ቤቶች ቁም ሳጥን ነው የተገጠሙላቸው። ነው ቤቱ ያው ለኪራይም ለሽያጭም ነው። ለኪራይ 25 ሺህ ይባላል። ለሽያጭ ዘጠኝ ሚሊዮን ብር ይባላል። ሁለት ዋጋ መጠረት ማለት ነው። ለኪራይም ከሆነ ሀያ አምስት ሺህ ለሽያጭም ዘጠኝ ሚሊዮን እየተባለ ነው። የፈለገ ሰው ለኪራይም ሆነ መደወል ይችላል፣ ለሽያጭም ሆነ መደወል ይችላሉ። ወደ ውስጥ ገባ ብለን ደግሞ ውስጥ ስላለባቸው ስፋት እንዲሁም ደግሞ ምን ምን ነገሮች አሉት የሚለውን ነገር እንመልከት። ይቻላል ክችን ነው በጣም ጽድት ያለ ቃል ነገር፣ በጣም ሰፊ ነው ደሞ በጣም ሰፊ ነው። ሁሉን ነገር መያዝ የሚችል ነው። ምጣድ፣ ፍሪጅ፣ ሁሉን ነገር ማስተካከል የሚቻል ነው። እንደምታዩ የፈለጉት ዲዛይን የተሰራላት ቤት ነው። አይ ሳሰሩ ማቀራረብ የሚቻልበት ቃላል ለብቻው ደግሞ ክችን ማይኖሩ ደግሞ አማራጭ አለ። አማራጭ ክችን ካብኔት አለው። እንግዲህ አሁን ደግሞ ወደ መጀመሪያው መኝታ ክፍል ነው የገባ ነው እና እዚህ ምን ያክል ነው? እንዲሁም ደግሞ ምን ምን ነገሮችን ያሟላ ነው? ሻወር ሽንት ቤት አለው፣ ወይረር አለው የራሱ እዚህ ጋር እንደምታዩ ወይረር የተገጠመለት ነው። ሰፋና ለቀቅ ያለ ሻወር ሽንት ቤት አለው። ይህ ማስተሩ ነው። ቁምሳጥን የራሱ የተገጠመለት

ወንዶ ፋርሚስ ጀር የሌላ አሰራር የተሰራው ብዙ ነገሩ ውስጥ ያለቀለት ነው። ሁሉም ነገር ያለቀለት ነው። ቤቱ አሁን ይሄ ቤት ለምሳሌ በራሳቸው መንገድ ምናምን ለሚገዙ ሰዎች ራሳቸው ማደስ ምናምን ይችላሉ፣ ወይስ ያው የቀረውን ነገር ማስተካከል ይችላሉ በፈለጉት ዲዛይን። ያው ቤቱ እንግዲህ እንደምታየው የተሰራ ነው። አዚ የበለጠ ደግሞ እንሰራለን ታሉ መስራት ይችላሉ። ለኪራይ ሲሆን የተወሰነ ያክል ነገር ማስተካከል ይችላሉ፣ ወይስ ይችላሉ፣ መብታቸው ነው። ችግር የለውም ያለውን ነገር ማስተካከል ይችላሉ። ቀለም መቀየር ቢፈልጉ እንዲሁም የተለያዩ ነገሮች ማስተካከል ቢፈልጉ በስምምነት ከአከራይ ጋር ችግር ይችላሉ። ሌላኛውን መኝታ ቤት እንመልከት። ይህኛው ደግሞ ሶስተኛ መኝታ ቤት ነው። እንደምታየው የራሱ ቁምሳጥን የተገጠመለት ነው። በጣም ደስ የሚ በጣም ሰፋፊ ናቸው። ብዙ ክፍሎች አላቸው ቁምሳጥኖች ሱ መቶ ሶስት ካሬው በጣም ሰፊ ዛይ በጣም የሚያምረው ሶስት ቁም ሰዓት ነው ያለው። ከላይም ሰፋፊ የሆነ ተደርደሪያዎች አላቸው። አዎ ባሪ ብቻ ነው የሚሆነው ነገር አልጋ። አሁን እንግዲህ የመጀመሪያ መኝታ ቤት ስንመለከት ባዝሮም ያለው ነው። አሁን ደግሞ የሁሉም አጠቃላይ ባዝሮም ደግሞ እንመለከት። በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ መሰና አገልግሎት ማስተዋወቅ ከፈለገው እንዲሁም ደግሞ በሚሰራቸው ቪዲዮዎች ላይ ሊስታቸው ማስተዋወቅ ከፈለጋቸው የተለያዩ ሁኔታ አማራጮች ይዘን ቀርበናል። ከእናንተ የሚጠበቀው ከሱ ባለሱ ቁጥር መደወል ብቻ ነው። እኛ ሁላይ ለማስተናገድ ዝግጁ ነን። ይህ እንግዲህ የጋራ መታጠቢያ ቤታቸው ነው እና እኛ የጋራ ሻወር ሽንት ቤት ነው ሚታ የሁለቱ መኝታ ቤቶች ማለት ነው። የራሱ ዋናውን አይተን መተናለይ የእኛው የጋራ የሁለቱ ዛውሽን ትሪ ነው። ልጆችና የእንግዳ ማረፊያ የእንግዳዎችንም የልጆችን ማጠቃለያ ማንም ሰው መጠቀም ይችላል። እዚህ ላይ ነው ማለት ነው። አዎ በጣም እቃዎቹም ጽድት ያላቸው ናቸው። ምንም የሚጎላቸው ነገር የሚቀየር የሚቀየሩ ነገሮች አሉ ነው። እንግዲህ እንዴት ነው እዚህ አሁን እዚህ ቤት ላይ እንዴት ነው መብራቱ? እንዴት ነው እዚህ አካባቢ ላይ ያለው ነገር? መብራት አርባ በጣም አሪፍ ነው። ከሳምንት አለ፣ በቃ ሁሌም አለ። ሙሉ ሳምንቱ ሰባት ቀኑ በሙሉ በቃ አለ። ዝም ብለሽ ወረዲ። ውሃ በሳምንት አንዴ ነው የምትመጣው። ቅዳሜ ሌሊት ትመጣለች፣ እሑድን ትውላለች፣ ሰኞ 12 ሰዓት ላይ ትሄዳለች። አዛ የጋራ 60 ሺ ሊትር ታንከር አላቸው። በእነሱ ያው እስከ ሐሙስ ድረስ አለ በታንከሩ። በታንከሩ ማለት ሁሌም አለች። አጠፋም ማለት ይቻላል። የጋራም ደግሞ ስላላቸው እስከ ሐሙስ የሚቆይ ከሆነ በሳምንት አንድ ቀን ደግሞ ሲመጣ ሰፋ ባለ ነገር አስቀምጠው ቃቸው ምንም ችግር የለ። የመጣች ዕለት መሙላት የሚችሉ የመጣች ቀን ይሞላሉ። ሮቶ እስከ ሐሙስ አለ። አርብን እና ቅዳሜ እስከ ሰዓት የሞሉትን ዕቃ በዛ መጠቀም ይችላሉ። ቅዳሜ ደግሞ ትመጣለች። መልካም። እንደምንመለከተው ደግሞ ኦፕን ክችን ነው። የሚፈልጉትን ነገር ደግሞ እዛ ጋ መስራት ይችላሉ። እዚህ ጋ የመሳሰሉ ነገሮች ማቀራበር የሚቻል ነው። እንደምታያቸው ያው አዎ ደስ የሚሉት እኔ ደሞ በጣም የወደድኳቸው ነገር ምንድን ነው መሰለህ፣ እዛ ጋር ቁሳጥኖቹንም ስንመለከት እነዚህም ስንመለከት ዲዛይናቸውም ደስ ይላል። በጣም ጽድት ብሎ የቀረቡ ናቸው እና ብዙ አሁን እዚህ እንኳን ለሚገዙ ሰዎች ይህን እክል ወጪ ላያስወጣቸው ይችላል። ለማደስም ቢሆን ይችላል ለመቀየርም፣ ምክንያቱም ጽድት ያሉ ስለሆኑ ማለት ነው። እና ምንም ነገር ወጪ የሚያስወጣ ወጪ የለውም። ሁሉን ነገር የተሟላ ነው። እንደሚታዩ የፈለጉትን ነገሮች እንግዲህ እዚህ ኦፕንም ስለሆነ የፈለጉትን ነገሮች ማብሰል ማዘጋጀት ይችላሉ ማለት ነው አይደለ። እንግዲህ አሁን ብዙ ጊዜ ምንድን ነው አንዳንድ ሰዎች ኪራይ ለመከራየት ሲፈልጉ ከደላሎችም ሊሆኑ ይችላሉ፣ ከአከራያቸው የሚመጣ ነገር ምንድን ነው ለምሳሌ ያገባል ያገባ ይባላል፣ ልጅ ያለው ምናምን ይባላል፣ ወንድ ላጤ ነው የሚፈልገው ይባላሉ። እና እና ይሄ ነገር በፊትም የነበረ ነገር ነው። አሁን ስትል አለ፣ አሁን አብዛኛው እንደዚህ የሚባል ነገር የለም። አንዳንዴ ያው የአዲስ አበባ መታወቂያ የሚጠይቁ ሰዎች አሉ። እና ደግሞ ምን ይሰራ ላይ ምንድን ነው ላጤ ነው፣ ሴት ላጤ ነች፣ ወንድ ላጤ ነው የሚባል ነገር ያው አልፎ አልፎ አለ። ሁሌ አሁን ለምሳሌ ከቤቱ ጥበት ጥበት ስላለው ነው ወይስ ምንድን ነው ችግሩ? አለ ለምሳሌ ሰዎች እንደዛ ሊፈልጉበት የሚችሉት ነገር አከራዮቹ ማለት ነው ምንድን ነው ያው አንዳንዴ እንደዚህ አድርገው አሳምረው አስውበው ሰርተው ቢበላሽብን ቀለም ቀብጦ እንዲወጡ የሚል መረጃ ያው ይጻፋል ያብሮ ውል ሲዋዋሉ። አሁን ደግሞ የሁለት ዓመት ውል ነው ምትዋዋዩ። ደሽ ክፍለ ከተማ ነው የምትዋዋዩ ወረዳ ነው የምትዋዋሉ በቃ ስትዋዋሉ የሁለት ዓመት ውል ነው የምትይዙት። ስትወጡ ደግሞ ያው ቤቱ የተበላሸ ነገር ካለ አስተዋክላቸው የሚሰፍረው ነገር አለ። ለምሳሌ ቤቱን ቀለም ማስቀበት ከሆኑ የተረከቡት በኋላ ሲወጡ አዲሰው እንዲሰጡ። ስለዚህ ይሄ ነገር በደንብ ይፈጸማል ያውሉ ላይ የሚል ነገር ሲሆን ግድ ነው። ሁሌም አብሮ መፈጠም ያለበት ነገር ነው። የውሉም ጉዳይ እንግዲህ አሁን ከተወሰነ ጊዜ በኋላ ነው የመጣው አይደለ? ሁለት ዓመት ከሶስት ወር ከአራት ወር በፊት ከተወሰነ ወራት በፊት ነው የመጣው። እና አሁን እንዴት ነው ሰው በደንብ ተቀብሎት በውሉ መሰረት አከራይም ተከራይም እየሄደ ነው። በዛ ነው በቃ በዛ መሰረት ነው እየተዋዋለ ያሉት። ትዋዋላላችሁ በቃ ሁለት ዓመት ሙሉ መጨመር ውጣ ግባ የለም ቤቱ እንኳን እንዳጋጣሚ እንኳን ሰውየው ብር አስፈልጎት ቢሸጠው እንኳን የሶስት ወር ጊዜ ይሰጣቸዋል። ቤት አፈላልጉ ምናምን ተው ይነገራቸዋል። በቃ ሶስት ወር ሲሞላቸው ይበቃ፣ ይወጣሉ። ያው እንደገና ደግሞ እንዳዲሱል ይገባሉ። አዎ፣ ተከራይ ቤቱ አከራይቶ ሰውየው እሸጣለው ወይም አከራያለው ብሎ ማስወጣት አይችልም። አከራይቶ የነበረውን ቤት አስወጥቶ እንደገና ዋጋ ጨምሮ ማከራየት አይቻልም። ያው መሰረቱ እንደዚህ ነው። ሁለት አመት ስለሆነ አሁን 25 ሺህ ብር ነው። ስለዚህ ሁለት አመት በሙሉ በ25 ሺህ ብር ነው ይከራየ፣ በ25 ሺህ ነው። ከዛ በኋላ እንግዲህ ጨማሪ ምናምን ካለ ሁለት አመት በኋላ አዲስ ቤት ታውለው ነው፣ አዲስ ነው። እንደዚያን ሰዓት ደሞ ያው መንግስት ነው፣ እሱንም ፐርሰንት አለው። መንግስት ራሱ ያወጣቸው ፐርሰንቶች አሉ። ይሄ ቤት አሁን 25 ሺህ ተከራይቶ ከሆነ በ2019 ላይ ደሞ መንግስት 27 ሺህ ከሆነ በሰባት ሺ ነው መንግስት ነው የዛን ሰዓትም እንትን እንጂ ባለቤቱ ራሱ ይህን ያህል ብሎ አይደለም እንትን ዋጋ የሚያወጣለት እና እንደምታዩን ይመስላል እኔ በበኩ አሁን የተመለከትነው ቤት በጣም ወድጄዋለሁ። ምክንያቱም አሁን ላይ አብዛኛው ህብረተሰብ ሀገራችን ላይ ባለው የቤት መፍረስ ጉዳይ እንግዲህ ሰዎች በጣም ብዙ ቤት እየፈለጉ በሚገኙበት ጊዜ አሁን እንግዲህ ባለሶስት መኝታ ቤት ስድስተኛ ላይ በሀያ አምስት ሺህ ብር ክልል ብዙ አይገኝም ብዬ አስባለሁ። አደለ አካባቢም ደግሞ በጣም ደስ ይላል። እንደምንመለከተው ኦፕን ነው። ለስን ራሱ በጣም ቅርብ የሆነ ነው። በብርሃን በደንብ ወደ ሳሎን በደንብ ይገባል እና ስንመለከተውም ሰፊ ነው። ባለሶስት መኝታ ቤት ነው እና ተመልካቾች እንግዲህ እዚህ 49 አያት 49 አካባቢ ልዩ ስሙ በሚል ነው ይባላል። ልዩ ልዩ አያት 49 አያት 1 ሳይት 3 ይባላል። አካባቢው ያው ቆንጆ የለማ ሰፈር ነው። ውሃ፣ መብራት ሁሉም ነገር የተሟላላቸው ነው። ያው የመኪና ማደሪያ ፓርኪንግ አላቸው። ቤዝመንት ነው። ቤዝመንቱ ሁሉ ነገር የተስተካከለ የመኪና ማደሪያ ሁሉም ነገር የተሟላ ነው። ውሃ መብራት የተሟላላቸው ሳይቶች ናቸው ቆንጆ ናቸው። በቃ ያው ሰው በጣም እየኖረባቸው ነው። ለምሳሌ በቅርቡ አካባቢ ለምሳሌ ሱፐርማርኬት፣ ሱቆች፣ አስፈላጊ የሚባሉ ነገሮች፣ ትምህርት ቤቶች ሊሆን ይችላሉ፣ የእምነት ተቋማቶች እንዴት ይገኛል፣ ሁሉም ነገሮች አሉ። በተለይ ሸቀጣሸቀጥ ሱቆች ምናምን በየሱ በየህንፃው ሁለት ሸቀጣሸቀጥ ብዙ ነገሮች አሉ። በቃ በየህንፃው ሁሉም ነገር የተሟላን ፀጉር ቤት ብትይ ምንም ነገር ብትይ የገበያ ማዕከል አንድ እስከ አንደኛም ሁለተኛም የገበያ ማዕከሎች ስለሆኑ ሁሉም ነገር በቃ ያው የገበያ ማዕከሎች የተከፈቱ ናቸው። ሁሉም ነገር ለትራንስፖርትም ያነክል ይቸገራሉ ብያ ላስብ። ምክንያቱም ች አስፋልት ከወጡ በኋላ ፊት ለፊት ትራንስፖርት ስላለ ጠዋት 11 ሰዓት 10 ሰዓት አካባቢ ታክሲ ይብላል። ማታ እስከ አራት ሰዓት አራት በሚባሉት በቦሌ በሻሌ እንደዚህ አያት ቦሌ በሻለ የሚከራ የሚሸጡም አሉን። በአያት ሁለት ሳይት አራትም በአያት አንድ ሳይት ሦስት በአያት አንድ ሳይት ሁለት በአያት አንድ ሳይት አንድ ላይ አርባ ስልሳዎች እንዲሁም ከሰማንያዎች እንዲሁም ቪላ ቤቶች የግል ቤቶች ምናምን አፓርትመንትም አሉን። ያው ችግር የለውም። ሁሉም ነገር አለ። በአካባቢው የለም። ሰፈር ነው፣ አያት አርባ ዘጠኝ ማለት። ቆንጆ አካባቢ ነው። አሁን እንግዲህ የተመለከትነው እንግዲህ አፓርትመንት ነው ነውና ምናልባት ሰዎች ደግሞ ያው ሁሉም ሰው እንዳቅሙ አለ ቤት የሚከራየው ከትንሽ ጀምሮ፣ ቢያንስ አንተ ጋር ዝቅተኛ የሚባለው ምን ያክል ቤትና አይነት ቤት ሊኖር ይችላል? ያው እሱ አርባ ስልሳ፣ ያው እንደ ደረጃቸው ነው። በየደረጃቸው ዝቅ ዝቅም ዝቅ ሲል ዋጋ የጨምራ ከፍ ሲል እየቀነሰ ነው የሚሄድ። የውሃው ውሃ ማለት አሁን ከላይ ከጣራ ነው ወይም ከስር ወይም ከስምንተኛ ላይ ነው። ውሃ ከላይ ወር ታች ነው የሚወርድላቸው ታንከር ስለሆነ ላይ ጣራ ላይ ቢሆንም ደረጃ ካልፈሩ ውሃ አለ። በቃ ስለ ውሃ ስለምንም አያስታስብ። ከላይ ወረድታች ነው ውሃ የሚወርደው ሁሉም ነገር የተሟላላቸው ሳይቶች ናቸው። እንግዲህ ቪላ ቤቶችስ ቢፈልጉ ለምሳሌ ቪላ ሁነው ዋጋቸው እስከ ስንት ማግኘት ይችላሉ እናንተ ጋር? ባለ ስንት መኝታ እንዲሁም ደግሞ ስንት ካሬ ያለው ካሬ ካሬዎቹ ያው ከመቶ አምሳ ጀምረው አሉ። ሰፊ ቤተሰብ ላለ ሁለት መኪና ማሳደር የሚችሉ ግቢዎች? ሰርቪስም ምንም አላቸው። አያት ላይ እንደዚህ፣ አያት ዞን አምስት ላይ አምስት መቶ ካሬ አለኝ። ሰባ ሺህ ብር የሚባል እስከ ስልሳ ምናምን የሚያልቅ ጂ ፕላስ ዋን ነው። በጣም ቆንጆ ቦታ ነው። ስድስት ሰርቪሶች አሉት። ሰባ ሺህ ብር ይባላል። የተወሰነ ድርድር ይኖረዋል። ቤቱን አይተው ሰውየው ጋር፣ ባለቤቱ ጋር ቀጥታ እናገናኘ ልታለን ተስማሙ ይቅናሽ ይችላል። ቤት ችግር አሁን አንተ ጋር ለምሳሌ በስድስት ሺህ ብር ሰባት ሺህ ብር እስከ ስምንት ሺህ ብር ባለው ቤት ይገኛል። አንተ ጋር አለ አካባቢ ናቸው። እነሱስ ውሃ መብራት አላቸው ወይ የሚለውን ነገር ስንት ብር ነው እንደምታቂው እሱ አራት ሰው ወይም ላጤዎች ነው ግቢ ውስጥ ሆኖ ብዙ ተከራዮች አሉበት ማለት ነው። ዙሪያዎች ሰሚት አዲስ በቃ አበባ ውስጥ አሉን፣ ችግር የለውም። ዝቅተኛው ስንት ነው? ለምሳሌ ዋጋ በላይ በላይ በስንት ይባላል ማለት ነው? አራት በሶስት እንግዲህ ከአምስት ሺ ብር ጀምሮ ቀስ እያሉ ደግሞ ከፍ ከፍ ባለ ቁጥር ቤቶቹ ያው ይለያያሉ። የካሪያቸው አምስት በስድስት ምናምን ሲሆኑ ይለያያሉ ዋጋቸው። እሱ ያው በእርግጥ እንደሚገቡበት የቤት ጥራትም ይወሰናል ዋጋው። አይደለም ቤት እና ምሳሌ ሁሉም አርባ ስልሳ ማለት እንደዚህ ቤት አድርጎ የተሰራ ማለት እዚህ የተሻለም ደግሞ ይኖራል። ይሄ ቤት አሁን ደረጃ ዝቅ ቢል ሰላሳ ሃያ ዘጠኝ ሃያ ስምንት የሚባል ቤት ነው ያው በደረጃቸው በየደረጃው አንጻር ነው። እንግዲህ ሌሎች ደግሞ አንተ ጋር እዚህ አያት 49 አካባቢ ምን አይነት ቤት ይገኛል? አያት 49 አስረኛ ላይ ባለሁለት በጣም የባለሁለቱ ትልቁ ነው። 83 ካሬ ነው። አስረኛው ፎቅ ላይ ይገኛል። ያው በጣም ካብኔት ቁም ሳጥን የተገጠመለት ነው። ባለስንት መኝታ ነው? ባለሁለት መኝታ ነው። የባለሁለቶቹ ትልቁ ነው። አስፋልት ዳር ይገኛል። በጣም ቆንጆ ማቴሪያል የተሰራ ቤት ነው። 15000 ይባላል። 15000 ክራይ ባለሁለት መኝታ ማለት ነው። አስረኛው ፎቅ ላይ ነው በጣም ቆንጆ ቦታ ላይ ነው። ታክሲ መያዣው ላይ ነው። አስፋልት ዳር ሆነ አስፋልት ዳር ማለት ነው። በጣም ባለ ስንት ካሬ ነው? ሰማንያ ሶስት ካሬ ነው። ባለ ሁለት የባለ ሁለቶቹ ትልቁ ማለት ትልቁ ነው። በጣም ሰፊ ነው። ሳሎኑ በጣም ቆንጆ ነው። የተሰራ ቤት ነው። አስራ አምስት ሺህ በጣም ቆንጆ ዋጋ ነው። እዚህ ላይ ይሄ ውሃ መብራት የሚባል ነገር አለ። ውሃ መብራት ያው ሁሉም አንድ ናቸው። የአርባ ስልሳዎች በቃ ሁሉም ቦታ ላይ ሁሉም ቦታ አንድ ናቸው። አርባ ስልሳዎች ያው አልፎ አልፎ አሁን አልፋውን ቦሌ ቡልቡላ አለ ገርጅ አለ አያት 49 አሉ እንዲሁም በተለያዩ ቦታዎች አሉ። እንዲሁም ቃሊቲ፣ እንዲሁም መገናኛ ቱሪስት ሀያ ሁለት አካባቢዎች አሉ። አርባ ስልሳዎቹ ሁሉም አንድ ናቸው። አንድ ናቸው እና የውሃ መብራት በጣም አሪፍ ናቸው። ቆንጆ ቦታ ነው፣ ችግር የለውም። ዋናው መደወል ብቻ ነው የሚያስፈልገው ይደውላሉ ብዬ አስባለሁ ምክንያቱም አሁን ላይ ተቃለ ተፈላጊነቱ የቤት ብዙ ሰዎች ቤት በጣም እየፈለጉ ይገኛሉ አሁን ላይ ካለው ሀገራችን ሁኔታ ቀደም እንደነገርኩ እና እርግጠኛ ነኝ ይደውላሉ ብዬ አስባለሁ ተጋ ብዙ ቤቶች ስላሉ የተወሰነ ግን ማሳየት ብንችል በዚህ ቪዲዮ ቪዲዮ ያው እንግዲህ ቪዲዮ እንዳጋጣሚ ተቀረጸም ያልተቀረጸም ቤት አለ ቪዲዮ ያልቀረጹት ቤት አሁን ሰማንያ ስድስት ካሬ ነው አያት አንድ ሳይት ሁለት ላይ ይገኛል። ሳይት ሁለት በጣም የለማ ቦታ ነው እና 86 ካሬ ነው። ባለ ለምኝታ ነው። ስድስተኛ ሁለት ላይ ሀያ ሺህ ብር ይባላል። ካብኔት ቁም ሳጥን የተገጠመለት ቆንጆ ቦታ ላይ ነው። ያው አዋጭ ነው፣ ስድስተኛ ላይ ማለት ነው። 86 ካሬ በጣም ሰፊ ነው። ትንሽ ደግሞ ዝቅ ብሎ ደግሞ ወደ ሁለተኛ ላይ ሶስተኛ ላይ ምናምን ይገኛል። አሉ ሀያ ሁለት ሺ አራተኛ ላይ አለ ያው ራሱ ሰማንያ አስኪስካሪ ካሜት ቁም ሳጥን የለውም። ካሜት ነው ያለው ቤቱ ባለ ስንት ነው? ባለ ሁለት ባለ ሁለት ነው። ከባለ ሁለት ወደ ባለሶስት የሆነ ነገር ለሰራተኛ መኝታ ቤት አወጥቶለታል። ቆንጆ ቦታ ላይ ነው የሚገኘው እሱ 22000 ይባላል። መልካም እንግዲህ እኛም እዚህ ዛሬ የተገኘ ነው አያት 49 አካባቢ ነው የተመለከት ነው ደግሞ እዚያ አያት ዙሪያ አያት 49 አካባቢ ያሉ ቤቶችን ነው እና ተመልካቾቻችን፣ እዚህ አካባቢ ስላለው እንግዲህ አሁን ያላነሳናቸው ያልጠቀስናቸው በጣም ብዙ ቤቶች እንግዲህ አንተ ጋር ይገኛሉ እና ተመልካቾች የሚፈልጉትን ቤት እንግዲህ አንተ ጋር ደውለው እንዲጠይቁ እነዚህም ደግሞ ያዩአቸውን ቤቶች ደግሞ ከወደዳቸው መተው እንዲያዩ በምን ሊያገኝ ይችላል? ቁጥርህን አስቀምጥልን እንዲሁም ደግሞ የምትገኝበትን ቦታ። የምገኘው አያት አካባቢ እገኛለሁ 49 አያት ሰሚት አራፍሳም፣ እንዲህም እገኛለሁ 28 46። ያው ስልክ ቁጥር 0974747458 እንዲሁም በአማራጭ ስልካችን በ0918386444 እንገኛለን። እኛም እንግዲህ ከቪዲዮ በታች ላይ ስልክ ቁጥር እናስቀምጣለን። ቢፈልጉ እዚህ እንግዲህ እኔ እንደተመለከት ከሆነ በጣም ቆንጆ ቦታ ላይ ነው የሚገኘው። ቤቶችም አሪፍ የሚባል ዋጋ ላይ እንግዲህ ከሌላው ቦታ ላይ አሪፍ የሚባል ያለ ይመስለኛል። ሰዎችና በሚፈልጉት እንግዲህ ከአምስት ሺህ ብር ጀምሮ ብለኛል። ከትናንሽ ከአንድ ክፍል ቤቶች እስከ ትላልቅ ቤተሰብ ላለባቸው ሰፋፊ የሆኑ ቤቶች እዚህ ስለሚገኙ አንተ ጋር እንዲደውሉ እኛ መልዕክታችን። አመሰግናለሁ በጣም እኔም አመሰግናለሁ።